ሰላም ቤቱ ቤተሰቦችን በያላችሁበት ሰላማችሁ ብዙ ይበል። ዛሬ እንደዚህ በሚያምር ነገር መጥቻለሁ። በት እንደዚህ ውብ የሆነ ፎቶ ከሪላችሁ የመጣሁት ማለት ነው እና ቤተሰቦች ይህ አንድተት ለሚኒ በርገር አሳይ ነበር። እኔም እንደዚህ በሚያምር ሁኔታ አዘጋጅቼ ጨርሻለሁ ማለት ነው እዚህ ጋ የገብስ ዳቦ ነው። ማይ ብላ ከስተምር ስላለኝ ብላ ይ ይህኛው የገብስ ነው። ይሄኛው ደግሞ የተለመደ ይሄ እንደዚህ የሚያምር ይህኛው ለትሬ ስላልበቀኝ ነው እንጂ መደርደር ያለበት እንደዚህ ነው። እንደዚህ ደግሞ በጣም የሚያምሩ ያቸው ሲያማምሩ እንደዚህ ነው መደርደር ያለበት ይሄ እና እኔ እንደዚህ ስለሆነ ላኪልኝ ያለች በትሬ እንደዚህ አስተካክል የእሷ እንደፈለገች እዛ ማስተካከል ስለምችል ከስተመሬ እ ለዚ ግናታለው ማለት ነው። እና በዚህ አጋጣሚ ቤተሰብ የት ናችሁ? ላይክ አርጉ፣ ሰብስክራይብ አርጉ፣ ኮሜንት አርጉልኝ እንዲሁም ቪዲዮች እየታዩልኝ አይደል? የቻላችሁትን ያህል ላይክ፣ ሼር አርጉልኝ ኮሜንትም ጻፉልኝ። ማንኛውንም ማስተያየት እቀበላለው ማለት ነው። እኔም ለከስተመሬ ጠዋት አራት ሰዓት ነው አድርሽልኛለችን። አሁን ሶስት ተኩል ነው። ኦልሬዲ እኔ ጋ ደርሰዋል። ስለዚህ መላክ ብቻ ነው የሚጠበቅብኝ። መልካም ተወስዶ እኔም ጠግቤ እሰጣታለሁ ማለት ነው እና ስለምታበረታቱኝ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ለተለያዩ ፕሮግራማችሁ እንደዚሁ አገልግለን ለነፍስ ማለት ምንም፣ በቃ ማዘዝ የምትፈልጉት ትዕዛዝ ብቻ የቤቴን ስልክ ቁጥር አንስታችሁ መደመል ይቻላል።